የስቅለት በዓል ክርስቶስ ለሰው ልጆች ብሎ በከፈለው ትልቅ መስዋዕትነት ይቅርታና ፍቅርን በማሳየት ከፈጣሪ ጋር ተጣልተው የነበረውን የሰው ልጅ እንዲታረቅ አድርጎታል። በመሆኑም የዘላለም ሞት ተፈርዶበት የነበረው የሰው ልጅ ኢየሱስ ክርስቶስ በከፈለው የህይወት መስዋዕትነት የዘላለም ህይወት እንዲያገኝም አድርጎታል። ክርስቶስ ይህንን የህይወት መስዋዕትነት የከፈለበት የስቅለት ቀን በክርስትና እምነት ተከታዮች ዘንድ በተለያዩ ሃይማኖታዊ ስነስርዓቶች ሲከበር እና ሲታሰብ የሚውል ሲሆን የኢትዮጵያ ካቶሊካዊት ቤተ ክርስቲያን ዕለቱን በስግደትና በጸሎት እንዲሁም በምስጋና አክብረዋለች። በዛን ጊዜ የተደረገውን እያስታወስን የጌታን መከራና ህማማት እናስባለን። ሶስት ሰዓትም ላይ እንግዲህ ጌታችን የሱስ ክርስቶስ ተፈርዶበት መስቀሉን ይዞ ተፈርዶበት ተሸክሞ በሚሄድበት ጊዜ ወደ ቀራኒዮ በሚሄድበት ጊዜ እየወደቀ እየተነሳ እንዲሁም እየተገረፈ ያንን ሁሉ ስቃይ የቻለው ለእኛ ሲል ለፍቅር ሲል ስለወደደን እሱንም በዚሁ በስግደትና በጸሎት እንዳስታውሰዋለን። ክርስቶስ በከፈለው ዋጋ መዋደድን፣ መከባበርን፣ ፍቅርና ይቅርታን የሰው ልጅ እንዲማር አድርጎታል። ዛሬም የሰው ልጆች በሙሉም ይህንን አስተምህሮት ይከተል ዘንድ ግዴታ ነው የምትለው የኢትዮጵያ ካቶሊካዊት ቤተ ክርስቲያን በዚሁ መሰረት በዓለም ዙሪያ የሚፈለገው ሰላምና ፍቅር ይኖራል ትላለች። ተሰቅሎ የሾህ አክሊል ደፍቶ ደሙን እያፈሰሰ ተጠምቶም ተቸግሮ ጸሎት ያደረገው ለዛ ለሚያሰቃዩት ሰዎች ነበር። አባቶ የሚያደርጉትን አያውቁምና ይቅር በላቸው በማለት ጸሎት አድርጓል። ይሄ ደግሞ እኛ ለእኛም ትምህርት ነው። ለእኛ ትምህርትም የሚሆነው እንዴት ነው? እኛም ደግሞ ይቅር እንንባባል ከክፋት ከኃጢአት መንገድ ተመልሰን እኛም የጸጋ ልጆች የእግዚአብሔር ልጆች እንድንሆን ያስተምረናል። የዛሬው ቀን ለእኛ የተለየ ቀን ነው የሚሉት ምዕመናኑም ክርስቶስ ለሰው ልጅ ያለውን ጥልቅ ፍቅር በተግባር ያሳየበት ዕለት ነው በማለት የተሰቀለበትን ቀን ይገልጹታል። እንዲሁ የሰው ልጅም እርስ በእርሱ ያለውን ፍቅር በተግባር በማሳየት ማህበራዊ ሕይወቱን ሊያጠናክር እንደሚገባም ያሳስባሉ። ሁላችንም በፍቅር በመተዛዘን፣ በመከባበር፣ ሰላም በመፍጠር የምንኖርበት ጊዜ ስለሆነ ሁላችንም በዚህ መልኩ ብንኖር ከሚቀበለው ሰው የበለጠ አንተን ያስደስታል። የዛን ሰውየ ቁስል፣ የዛን ሰውየ ድህነት፣ የዛን ሰውየ ረሀብ ተካፈልኩ ማለት ትልቅ ነገር ነው ማለት ነው። ማድረግ የሚገባኝን አክል አድርግ ያለው ባልም ያንን አስባለን፣ ሌሎቹም እንደዛ እንዲያደርጉ ትልቁ የበዓሉ ሚስጥር እሱ ነው። ለተቸገሩት ወገኖቻችን በመስጠት በማካፈል ከምግብ ከቁሳቁስ ከገንዘብ ጀምሮ ቤተክርስቲያናችን ትልቁን አስተዋጽኦ ታደርጋለች። እኛም ልጆቿ ደግሞ የእሷን የቤተክርስቲያንን ፈለግ ተከትለን በአቅማችን ለጎሮ ቤት ለተቸገሩ፣ ለዘመድን ቢሆን ለማንም ቢሆን አድርገን ተካፍለን የምናሳልፈው በዓላችን ነው። ከበዓል ውጭም ደግሞ ያው የዕለት የሁል ጊዜ ኑሯችን ነው እንደ ቤተክርስቲያን አስተምረዋችን ይህንን ታስተምረናለች። የዕለተ አርብ የስቅለት ቀን በሁሉም የክርስትና ሃይማኖት ተከታዮች ዘንድ በተለያዩ ሃይማኖታዊ ስነ ስርዓቶች ሲከበር ውለዋል።